ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ ያል። ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራብ በማድረግ ቤተሰብ ይሆኑ እያል ቀጥታ ወዳገኘናቸው መረጃዎች እናልፋለን ታምረኛው ሰናን አባጅም የብሪጌድ ታምርም ሰርቷል። የአማራ ፋኖ በጎጃም ቀኝ ጌታ ይፍታ ንጉሴ ክፍለ ጦር ሰናን አባጅም የብሪጌድ በአገዛዙ ጦር ላይ ድልም ተቀዳጅቶ ውሏል። ራሱን ጥምር ጦር እያለ የሚጠራው አገዛዙ በዛሬው ሁለት ከደብረ ማርቆስ ወደ ረቡ ገበያ ሬሽን ለመቀባበል የደማ ላይ በተደረገ ደፈጣ የገዛዙ ጥምር ጦር በሰናን አባጅም የብሪጌድ ሲለበለም ለበለም ውሏል። አራዊት ሰራዊቱ በዚህ ቀጠና ያለ የሌለውን አቅም አሟጦ ለመጠቀም ቢሞክርም ጀግኖች የስናን አባጅም የንጉሥ ተክለ ሃይማኖት ልጆች ባደረጉት ተጋድሎ በአገዛዙ ስርዓቱ ላይ ከባድ ሽንፈትም አድርሰውበታል። ንጉሥ ተክለ ሃይማኖት ብርጌድ ባደረጉት ርብርብ የአገዛዙን ስርዓት አስጠባቂ ወታደር አይቀጥቁጣትም ቁጣትም ከተውታል። ይህ በእንዲህ እንዳለ አገዛዙ በግልጽማ ቀጠና ማዕበል ቁጥር ሁለት እና ፋሲካው ሻለቃ ሻምበል ሁለት ጠንካራ የሆነ ትስስር ፈጥረው በመግባት ዋገንና ችቡድ ቡድ የመሸገውን የጠላት ጦር አፈር ድሜ አብልተውታል። በዛሬው አውደ ውጊያም ጠላት በሁለቱም ቀጠና ከባድ የሚባል የሰውና የቁስክ ሰራም ደርሶበታል ሲል የገለጸው ኢሰናን አባጅ ብርጌድ ምክትል ጦር አዛዥ አምሳለቃ ሰለሞን ጌትነትም ነው። በጦር ጠበብቶች ሰናን ሲወቃ የዋለው የአገዛዙ ጦር ቁስለኛ ሬሳና ሊወስድ የመጣውን ሬሽን በመጣል እግሪያ ውጪ በማለት ፈርጥቶም ወደ ከተማም ተመልሰዋል። በውጊያውም የተገኙ ድሎች አንድ ኦራል፣ አንድ አምቡላንስ እና አንድ ካሶኑ መኪና ከጥቅም ውጭም ሆኗል። 23 የአገዛዙ ጦር ቁስለኛም ሆነዋል። 15 የአገዛዙ ጦር ሙት ሲሆኑ ቁጥሩ ያልታወቀ የክላሽና ኢሲኬ ጥይትም ተማርኳል። ሶስት ክላሽ እና አንድ ባል ሀዲዱ ክላሽም ተማርኳል። ሸገው ዘንገው የሰላምና ደህንነት ኃላፊ በአወቀ ሞላ፣ የስናን ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ ከነ አጃቢዎቹ፣ እና ገበየው አለሙ የተባለ ረቡ ገበያ መዘጋጃ ቤት ኃላፊ በውጊያው ተመተው የቆሰሉ ሲሆን አንድ አገዛዙ ሹፌር ላይ መለስም በአናብስቶችም ተሸኝተዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኢኮኖሚ የታደሰ ምንሆነ ብርጌድ ከተቋሙ ከፍተኛ አመራሮች አርበኛ ሰፈሪ ካሳሁን፣ ፋኖ እሸቱ ጌትና፣ ፋኖ በለጠ አብርሃም እና የኔነ ፋኖ ሰው እንዲሁም የክፍለ ጦሩ ሰብሳቢ መንግስቱ አማረ በተገኙበት ጥልቅ ድርጅታዊ ግምገማ በማድረግ የአመራር ምደባም ሰርቷል። በዚህም መሰረት ሰብሳቢ ታደሰ አስማረ፣ ምክትል ሰብሳቢ የአንተውኔን ታከለ፣ ጽፈት ቤት ኃላፊ ትዕዛዙ በቀለ፣ ፖለቲካ ዘርፍ ኃላፊ ዘመኑ ጥላሁን ህዝብ ግንኙነት ኃላፊ ሄኖካሽብር ሽብር፣ ፋይናንስ እና አስተዳደር አባ ተዳኘው፣ አደረጃጀት ይበልጣል እንዳለው፣ ቀጠናና ትስስር ዳዊት፣ ንብረት ወታደራዊ ዛዥ አምላክ የሰማኸኝ፣ ምክትል ወታደራዊ ዛዥ እሱ ያውቃል አባይ፣ ዘመቻ ኃላፊ ወቃዮ ካሳውን፣ ምክትል ዘመቻ ኃላፊ አለኝ ዝገው፣ ሎጂስቲክ ኃላፊ እኔ አባለሙ፣ ስልጠና ዘርፍ ኃላፊ ዘለቀ ደጋድር፣ ወታደራዊ አስተዳደር አለበል መኮንን፣ ጤና ጌትነት ጥላሁን፣ ኦርዲናንስ ሳሙኤል መለሰ የሰው ኃይል ፍቃዱ መኮንንም በመሆንም ተመድበዋል። ወደ ሌላ መረጃ ስናመራ የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞችን እንዲፈታ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጠየቀ። የኢትዮጵያ ባለሥልጣናት ከሰሞኑ አስረው የሽብር ክስ ያቀረቡባቸው ሰባት የኢቢኤስ ጋዜጠኞችን እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ኮሚኒቲ ቱ ፕሮቴክት ጆርናሊስት ሲቢጂ አሳስበዋል። ሲቢጂ ለመሰረት ሚዲያ በላከው መግለጫ አዲስ ምዕራፍ የተባለው ኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ላይ ለስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያውን ባለቤት አማን ፍጻ ሲሆን ይቅርታ መጠየቁም አንስቷል። ፖሊስ ጋዜጠኞቹ ግጭት ለመቀስቀስ የህገ መንግስቱ ስርዓት በኃይል ለመናድ እና መንግስት ለመገልበጥ ማሴር የሚሉት ክሶችም ማቅረቡም ይታወሳል። ነቢይጡ መልሳን፣ ታሪኮ ኃይሌ፣ ህሊና ታረቀኝና ንጥር ደረጃ የተባሉ የኤቢስ ጋዜጠኞች መጋቢት 17 2017 ዓ ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖካባት እና ሀብታም አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት መታሰራቸውም ይታወሳል። ብርቱካን የመደፈር ወንጀል የተፈጸመባትን ዩኒቨርሲቲ ያልተናገረ ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና ና የማስተባበያ መግለጫዎችም በብዙ ዘንድ ጥርጣሬን ማጭሯል። የታሳሪዎቹ ጋዜጠኞች ጠበቆች የኦዲቶሪያል ችግሮች በሽብር ህጉ ሳይሆን በኢትዮጵያ የሚዲያ ህግ መዳኘት እንደሚገባውም ገልጸውም ተከራክረዋል። ሲፒጄ በጋዜጠኞቹ ሰርድ ዙሪያ የኢትዮጵያ ፍትህ ሚኒስቴርን ለማነጋገር ሞክሮ እንዳልተሳካለትም ገልጸዋል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርበው ብርጌድ አዲስ ፋኖችን ማስመረቀ ነው። ዛሬም የአዚያ ሁለት ቀን 2017 ዓ.ም በሸበል በረንታ ወረዳ የሚንቀሳቀሰው ሽፈሮ ገርበው ብርጌድ ግዙፍ የሚባል የፋኖ ጦር አስመርቋል። ብርጌዱ ለበርካታ ወራት ብቁ ወታደራዊና ፖለቲካዊ ስልጠና በብቁ የዘርፍ ባለሙያዎች ሲወስዱ ከቆዩ በኋላ ጥሪ የተደረገላቸው በርካታ በየደረጃው የሚገኙ የድርጅቱ አመራሮች እንዲሁም ጥሪ የተደረጋላቸው ልዩ ልዩ እንግዶች በተገኙበትም አስመርቋል። ሰላም! የተወደዳችሁ እና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።